ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። አማርኛ ቃል ማንበብና መጻፍ፣ የቃሎችን ስብስብ በአንድ ላይ እንዴት ነው የምናነብብላችሁ ለጠየቃችሁ ተማሪ ቃላቶችን በአንድ ላይ ገጣጥሞ ማንበብ እንዴት ነው የሚቻለው ይሄ በጋራ አብረን እናያለን። እናንተ ደብተርና እስክሪብቶ በመያዝ አብራችሁ ከኔ ጋር በማንበብና ፊደሎችን ደግሞ አኔ ጋር አብራችሁ ስጽፍ አብራችሁ እያያችሁ እየጻፋችሁ ትከታተላላችሁ ማለት ነው። ዛሬ ይዤ የመጣው የቃላቶችን ስብስብ በአንድ ላይ በማንበብ አሳያችኋለሁ ማለት ነው። እንዴት ማንበብ እንዳለባችሁና ረጅም ጽሑፎችን አንድ ላይ ገጣጥሞ ማንበብ እንዴት ነው የሚቻለው ብላችሁ ለጠየቃችሁኝ ይህ ቪዲዮ ለእናንተ ነው። ከመጀመሪያው ጀምራችሁ ተከታተሉ፣ በደንብ ትጠቀሙበት አላችሁ ማለት ነው። ቪዲዮ ላይክ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁኝ። ይው መጀመሪያ አማርኛ ቃል ማንበብና መጻፍ ይላ ማለት ነው። ከሁለት ወይም ከሶስት በላይ የሆኑ ቃላቶችን በአንድ ላይ ሰብሰብ አድርጎ ላረፍተ ነገር እንዲሆኑ ማንበብ እንዴት ነው የሚቻለው የሚለውን ገጣጥሞ ማንበብ እንዴት እንደምትችሉ አሳያችኋለሁ እናንተ በደንብ አድርጋችሁ ከኔ ጋር አብራችሁ ፊደሎችን በመቁጠር ትለማመዳላችሁ ማለት ነው። በተለይ ጀማሪ የሆናችሁ ማንበብ ላይ ፊደል ጨርሳችሁ ማንበብ ላይ ያላችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። በደንብ አድርጋችሁ ተከታተሉ። ጀምራችሁ እስከ መጨረሻ ድረስ ጨርሳችሁ ተከታተሉ ማለት ነው። አታቋርጡ። አብረን እናነባለን። እሺ፣ እዚህ ጋር ግድም ነው ማነብላችሁ። በጥቁር በቀይ ያረኩን የጻፉትኝ እናነባለን። መጀመሪያ ምን ይላል? እራ አራተኛ ፊደል ናት ስ ክ ን ራስ ክን ራስ ክን ብሎ ክፍተት እዚህ ጋር ስፔስ ሰጥችዋለሁ። ክፍት ቦታ ማለት ነው። ራስ ክን የሚለው አንድ ቃል ሲሆን ከዚያ ቀጥሎ ደግሞ መለወጥ መለወጥ ይላል። መለወጥ መፊደል ለወጥ መለወጥ ብዬ ደግሞ ስፔስ አለው። መለወጥ የሚለውም ቃል ነው። ከዚያ አለብክ አለብክ አለብክ። እንግዲህ ሶስቶች ሁሉ ብቻ ብቻቸውን ቃል ናቸው። በአንድ ላይ ሲነበቡ ግን ምን ይላሉ? ራስህን መለወጥ አለብክ። በአንድ ላይ ራስህን መለወጥ አለብክ ይለን ማለት ነው። ራስህን መለወጥ አለብክ። እሺ፣ ቀጥሎ ወደ ታች እናንብበው። ይኸኛውን በኋላ እናንበባለን፣ ከአራት ነጥብ በኋላ ያለውን ማለት ነው። እሺ ከዛ በጠ ዋት በጠዋት በጥዋት በጥዋት ከዚያ ስፔስ አለው። ተነሰተክ ተነስተክ ተነስተክ ከዚያ ስፔስ አለው። አት በሳጭ አት በሳጭ በአንድ ላይ በጥዋት ተነስተክ አትበሳጭ ይኸው አለቀ። ሶስቶችን ቃሎችን አጫጭር ቃሎችን በአንድ ላይ ስታነቡት በጠዋት ተነስተህ አትበሳጭ፣ በጠዋት ተነስተህ አትበሳጭ ብላችሁ ታነባላችሁ ማለት ነው። በአንድ ላይ ገጣጥማችሁ ሶስቱን ቃል አንዴ ማንበብ ስትችሉ ልክ በእንደዚህ መልኩ ነው ማንበብ የምትችሉት ማለት ነው። ብቻ ብቻውን መጀመሪያ ታነባላችሁ፣ ከዚያ አንድ ላይ ማንበብ ማለት ነው። እሺ ከዚያ በጥቁሩ ደግሞ ስራ ስናራ መጀመር፣ አሁንም ስፔስ እፈልጋለሁ፣ እፈልጋለሁ። በአንድ ላይ ስራ መጀመር እፈልጋለሁ፣ በአንድ ላይ ስራ መጀመር እፈልጋለሁ ትላላችሁ ማለት ነው። ይኸው ስራ የምትለዋም ቃል ናት፣ መጀመር የሚለውም ቃል ነው፣ እፈልጋለሁ የሚለውም ቃል ነው። በአንድ ላይ ስራ መጀመር እፈልጋለሁ ብላችሁ ታነባላችሁ ማለት ነው። እሺ ቀጥሎ ደግሞ በቀይ እየተጻፈው በሚቀጥለው በሚቀጥለው መጀመሪያ ፊደሎችን በትክክል ድምፃቸውን ፊደል ስትቆጥሩ ወደታችሁም ወደ ላይም በደንብ ከቆጠራችሁ ድምጽ የፊደሎችን ድምፅ በደንብ ታውቃላችሁ። የፊደሎችን ድምፅ ካወቃችሁ በኋላ ደግሞ ቃል ማንበብ ይቀላችኋል ማለት ነው። ከቃል ማንበብ ደግሞ ወደ አረፍተ ነገር ትሄዳላችሁ እና እንደዚህ ሲረዝምባችሁ መቆጠር ነው። በሚቀጥለው ከዚያ ሳምንት አሁንም ስፔስ አለው በረራ፣ አሁንም ስፔስ አለው አለኝ። በአንድ ላይ ይህን ሲነበብ በሚቀጥለው ሳምንት በረራ አለኝ በአንድ ላይ በሚቀጥለው ሳምንት በረራ አለኝ ብላችሁ ገጣጠማችሁ ማንበብ ትችላላችሁ። ነው መጀመሪያ ግን ቃላታችሁን ብቻ መደጋገም፣ ጀማሪ ሆናችሁ ልክ እንደዚህ ነው የምታነቡት። እሺ፣ ቀጥሎ በጥቁር የተጻፈው ደግሞ አመሰግናለሁ፣ አመሰግናለሁ። ከዚያ እሺ፣ እና እሺ፣ በአንድ ላይ ቃል ናቸው እነዚህ። እሺ፣ የሚል ቃል እሺ። ከዚያ እን ገርሻለሁ ባንድ ላይ እነግርሻለሁ። እሺ፣ በአንድ ላይ ነው። አመሰግናለሁ። እሺ፣ እነግርሻለሁ፣ እነግርሻለሁ። አመሰግናለሁ። እሺ፣ ከዚያ እነግርሻለሁ በአንድ ላይ አመሰግናለሁ። ከዚያ እሺ ብሎ እነግርሻለሁ ይላል ማለት ነው። እሺ ቀጥሎ በቀይ ደግሞ ይህ ብቻዋን ቃል ናት። ሁለቷ ፊደል ይህ ብሎ እዚያ ስፔስ አለው። ይህ የመጀመሪያ የመጀመሪያ የመጀመሪያ የመጀመሪያ ጊዜዬ ጊዜዬ ነው። እሺ ይሄ የመጀመሪያ ጊዜ ነው። ይው ይሄ የምትለዋ ቃልናት የመጀመሪያ የምትለዋም ቃልናት ጊዜ የምትለዋም ቃልናት ነው የሚለውም ቃል ነው። በአንድ ላይ ይሄ የመጀመሪያ ጊዜ ነው። በአንድ ላይ ይሄ የመጀመሪያ ጊዜ ነው። ይሄ የመጀመሪያ ጊዜ ነው ይላል ማለት ነው። እሺ በመጨረሻ በአረንጓዴ ጻፉት። እሺ መጨረሻ የጻፉት ትና ት ትናንት የላን ስፔስ አለው። ከዛ አ ል ተ መ ቸ ኝ ም ሲረዝም እንደዚህ መቁጠር ነው። አልተመቸኝም ነ በ ር ነበር በአንድ ላይ ትናንት አልተመቸኝም ነበር። በአንድ ላይ ትናንት አልተመቸኝም ነበር ትናንት አልተመቸኝም ነበር በአንድ ላይ ስታነቡ። ትናንት አልተመቸኝም ነበር ኦኬ። አሁን በዚህ ተራ ወደዚህ ያለውን ጨረስነ። ቀጥሎ ደግሞ ከዚህ ጋር ጥርጥር ያሉትን በአንድ ላይ እናንበብ። ከጓ ዲቃላ ፊደል ናት ጓ ምትለዋ ደኛ ከጓደኛ ዬ ከጓደኛ ዬ ጋር ጋር አሁንም ስፔስ አለው። ነበርኩ ነበርኩ በአንድ ላይ ከጓደኛዬ ጋር ነበርኩ ከጓደኛዬ ጋር ነበርኩ ከጓደኛዬ ጋር ነበርኩ ይላን ማለት ነው። እሺ ቀጥሎ ደግሞ ነገ፣ አሁንም እቺ ክፍት አላት አይደል? ነገ ምትለው አቃላት ነገ፣ ነና ገ ፊደል ነገ። ስራ ስራ፣ ስና ራ እዚ አስፔስ ት ገ ቢ ያ ለ ሽ በአንድ ላይ ነገ ስራ ትገቢ ያለሽ ስታነቡት፣ በአንድ ላይ ነገ ስራ፣ ነገ እና እዚያ ስራ ትገቢ ያለሽ፣ በአንድ ላይ ነገ ስራ ትገቢ ያለሽ የሚል ቃል ማለት ነው። ግን አሁን እንዴት ነው የምታነቡት? አልኳችሁ፣ ብቻ ብቻዋን። አሁን ስፔስ በአንድ ላይ አሁን ይህን ሽምጥጥ አድርጎ ለማንበብ ከከበዳችሁ፣ ብቻ ብቻዋን ነው የምታነቡ። ስፔስ ክፍት ይኖረዋል። ረጅም ጽሁፍ ቢኖርም ስፔስ አለው፣ ክፍት ይሰጥበታል። ስለዚህ ብቻዋን ታነቡና እዚያ በአንድ ላይ መጠቅላል ማለት ነው። ነገ ስራ ትገቢ ያለሽ ኦኬ ከዛ በአረንጓዴ የተጻፈው ደግሞ ከእኔ እኔ ከእኔ ከና እኔ ፊደል ከዚያ እኔ ከእኔ ከእኔ ጋር ጋር ከእኔ ጋር በአንድ ላይ ከእኔ ጋር መሄድ መሄድ መሄድ ከዛ ትፈልጋለህ በአንድ ላይ ከኔ ጋ ከኔ ጋር መሄድ ትፈልጋለህ። መጀመሪያ ይህን ከኔ ጋር የሚለውን ታነቡና ጋ ከኔ ብላችሁ ከዚያ ጋር፣ ከዚያ መሄድ፣ ከዚያ ታችኛው ጋር ነው የምትጨርሱት። ትፈልጋለህ ከዚ ጋር ቦታ ስለጠበበ ያልጻፉትም። ስለዚህ ከእኔ ጋር መሄድ ትፈልጋለህ። በአንድ ላይ ከታችኛው ጋር ማለት ነው። ከእኔ ጋር መሄድ ትፈልጋለህ ብላችሁ ትጨርሳላችሁ ማለት ነው። እሺ፣ ቀጥሎ በዚህኛው ደግሞ በርግጠኝነት፣ አሁን ሲረዝም በርግጠኝነት የሚል ቃል አለው ማለት ነው። በእርግጠኝነት ከዛ የታችኛው ጋር ነው የሚያልቀው። በእርግጠኝነት በእርግጠኝነት ከዛ እደርሳለሁ ብሎ አራት ነጥብ አለቀ። በአንድ ላይ ሲነበብ በእርግጠኝነት የምትለው ቃል ናት። በእርግጠኝነት ከዛ እደርሳለሁ የሚለውም ቃል ነው። በአንድ ላይ በእርግጠኝነት እደርሳለሁ። በእርግጠኝነት መጀመሪያ፣ ከዚያ እደርሳለሁ። በእርግጠኝነት እደርሳለሁ ይላን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በደንብ እንደምትጠቀሙበት ተስፋ አደርጋለሁ። ቪዲዮውን ሳታቆራርጡ ከመጀመሪያ እስከ መጨረሻ ድረስ ተከታተሉ፣ ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ አርጉ። ለጓደኞቻችሁ እንዲደርስ ሼር አርጉላቸው። በደንብ ተከታተሉ። ቀን በቀን መለቀው ቪዲዮ አለ። እየተከታተላችሁ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። በተለይ ጀማሪ የሆናችሁ ተማሪዎች ረጅም ጽሑፎችን በእንደዚህ አይነት መልኩ ማንበብ ትችላላችሁ። የዛሬ የጀመጣው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው።